ትጓዝ የነበረችው ጀልባ ልታደርሰን አልቻለችም። ማዕበሉ ከብዷት ወደ ግራና ወደ ቀኝ እየተንገዳገደች ነው። እንድሞት እንኳን ፍላጎት አልነበረኝም። ካሰብኩት ደርሼ ልደውልልሽ እንጂ የኔን መርዶ ልትሰሚ አስቤው አላቅም። እናቴ፣ ባህር ግን ጨካኝ ነው። ባደርግልሽ ያሰብኩት ሳላደርግልሽ ባህሩ ሊውጠኝ ነው። ሁሉም እዚህ ጀልባ ላይ ያሉት የራሳቸው ዓላማ ነበራቸው። እኔ ግን የአንቺን ደስታ ማየት ነበር። አለማዬ፣ ይቅርታ በቃ። እናቴ ጀልባዋ ግማሽ የሚሆን በውሃ እየሞላች ነው። ከፊታችንም ይህን ያክል ሁሉ ቀን ነው ሲወጡ፣ እዛ አግኝተዋቸው ነው አስክሬኑን እያወጡ እየፈተሹ፣ ኪሳቸው ላይ ያለውን መታወቂያ መሆነ ጉርድ ፎቶ እንዲሁም ስልክ ቁጥር ሲያወጡ የነበሩት ማለት ነው። በነገራችን ላይ ቪዲዮም አለ ፎቶውም አለ እና እንደሰማችሁት ነው። ብሬክስ ሀበሻዊ እንግዲህ የባህርተኞችን ጉዳይ እሱ ጋር ነው ያለው ማለት ነው። በቴሌግራምም አለ እያሉ ነው። ምንም ማየትም አያስፈልግም፣ አላየሁም። እኔ ገና ስሰማ ዘገነነኝ ማለት ነው። ዘገነነኝ። የኒስ ወንድሞች ቢሆኑ የኒስ ቢሆኑ፣ በቃ እኔስ ብሆን ብዬ በጣም ነው የዘገነነኝ። ወላሂ፣ አረ ይሄ የባህር መንገድ፣ አረ ይሄ የባህር መንገድ እንዴት ብሎ ነው የሚቀረው? ስብሓናላህ። እምታችኋለ እናቱ የጻፈው ደብዳቤ ማለት ነው። በጣም ነው ልብ የሚነካው። ልብ ይሰብራል። ከምር በጣም ነው ወላሂ፣ በጣም ልብ ይነካል ማለት ነው። ከአሁን በፊት ታያላችሁ መቶ ሰማንያ አንድ ወጣት ነው ያለቀው። አሁን ደግሞ መቶ ሰማንያ በዚህ ዓመት ውስጥ ማለት ነው። ያ ተውት። በውስጥ ውስጡን እንግዲህ የሚሞተው ሃያ ሰላሳው አስቡ። አምስቱ እንግዲህ ያንን ተውት። ይህ ጉዳይ እንግዲህ ምንድን ነው? በባህር ሲመጡ ጀልባዋ ተገልብጣ ነው ማበል አለ መሰለኝ። አሁን እንግዲህ ቤተሰቦቻችሁንም አላህ ሰብሩን ይስጣቸው። የሞታችሁትንም አላህ ይዘንላችሁ፣ አላህ ይዘንላችሁ። ያ ረብ ያንን ቤታችሁን ያሳምርላችሁ። ዱንያ አልቋለች ማለት ነው። በጣም ነው የሚገብ የሚሰብረው። ትናንትና ራሱ ብሬክስ አበሻዊ ከኪሱ ተገኝቶ ልጁ ማለት ነው፣ ስልኩ ስልክ ቁጥሩ ወረቀት ጽፎ የቤተሰቡን የእናቱን ቁጥር ይዞ ነበርና እንዳለው ማለት ነው፣ አስክሬናቸውን ባህሩ ወደ ዳር ሲተፋቸው ያገኟቸው ልጆች ብዙ መታወቂያቸው፣ ስልክ ቁጥር፣ ብዙ ነገሮች ነው የተገኙት እና በዛ በስልክ ቁጥር ደውሎ እናቱን ሲያናግራት ነበረ። ትግረኛ ነው የምታወራው፣ አልገባኝም እኔ ስለማልሰማ በትግረኛ እያወራት ነበረ፣ ግን እነሱ እንደተረዱ ነው። ያኔ ልጃችሁ ሞቷል ተብሎ እንደተረዱ ነው። አልደነገጠችም እናትየዋ ማለት ነው። እንደዛ መሰለኝ። እና ይሄ ነገር ሁላችሁም የምትሰሙ መቼም በውጭ ዓለም ላይ ያላችሁም ሀገርም ውስጥ ኢንተርኔት ኖሯችሁ የምትከታተሉ ሚዲያን ማለት ነው ሳትሰሙ አትቀሩም ይሄን ጉዳይ እባካችሁ ልጆቻችሁን ያዙ። ቤተሰቦቻችሁን ያዙ። ግን እየጠፉ ነው የሚመጡት። ችግሩ እድሜ ለደላላዎች። ደላላዎች እድሜያችሁ ይጠር፣ እናንተ እድሜያችሁ ይጠር። ደላላዎች ማለት ነው። ደላላዎች እድሜያችሁ ይጠር፣ ሀገር ምድር ያጥፋችሁ። እረኛውን ከዱር ነው ይዘው የሚመጡት። ተማሪውን ከሰፈር ነው ይዘው የሚመጡት። ይሄ ውሸት አይደለም። እኔ ከሰፈሬ ተማሪው ማደያ ደብተሩን አስቀምጦላት ነው፣ ለእናቴ ስጡልኝ ብሎ ማለት ነው። ማደያ አስቀምጦ ነው የመጣው። ይሄ እውነት ነው፣ ውሸት አይደለም። እረኛው በሄደበት በዱር እየጠፋ ከብቶቹን ጥሎ የሚመጣበት ጊዜ ነው የደረስነው። ተማሪውም እንደዛው ደብተሩን ለእናቴ ስጡልኝ፣ ስልክ ካላቸው እጃቸው ላይ ስልክ ካለ ስልኩን ለእናቴ ስጡልኝ እያለ ለአባቴ ስጡልኝ እያለ የሚመጣው ማለት ነው። ይሄ እውነት ነው ማለትም ደላሎች ምን ይሏቸው መሰላችሁ በቃ ትሄዳላችሁ ምንም አላስከፍላችሁ ምንም መክፈል የለም እዛ ሄዳችሁ ትሰራላችሁ ትለወጣላችሁ የኢትዮጵያ እኮ አልቆበታል በቃ ምን ተምረህ ተማራችሁ አልተማራችሁ ለምኑ ነው ይሏቸዋል በቃ ተማራችሁ ይሞላቸዋል እዚያን ሲያብድግበው ይመጣሉ ምንም አናስከፍላችሁም በነጻ ትሄዳለህ እዛ ሰርተህ ትሰጠኛለህ ምናምን ይለዋል እንደዚህ ተስፋ ሲያገኙ ምን ያድርጉት ተስፋ ያስቆረጠ ኢትዮጵያ ማለት ነው ህዝብ እኮ ኢትዮጵያ ያለ ህዝብ እኮ ተስፋ ቆርጧል። መምጣት የማይችለው አቅም የሌለው እንጂ ሀገር የተቀመጠው አንዳንድ ወጣቶቹ በቃ ይሄን እንደ ላላ እንደዚህ ሲሏቸው እየመጡ እያለቁ ነው ያሉት። ወንድሞቻችን ይሄ ነው በቃ እረኛው። ስንቱ ነው እኔ የማውቀው ራሱ ስንቱ ነው የመጣው። ሕፃኑ ትናንትና የተወለደ አገር ሆኜ እኔ የተወለዱ ልጆች ማለት ነው። ገና የአስራ ምናምን አመት ልጆች እዚህ እየመጡ ነው። እድሜያቸው እንኳን ሀያ አመት ሳይደርስ ማለት ነው። ይህ ሁሉ የሚያደርገው ማነው? ደላላ ነው። አለ ደላላ ይሄን የሚሰራ ነገር የለም ማለት ነው። ይሄ ነው በቃ አለቁ። መተውም ደግሞ አላህ እንኳ ብሎላቸው ማለት ነው። ባህርን አልፈው አትችም ሁሉ ስቃይ አልፈው መጥተው ደግሞ ስራ የለም ተቀምጠዋል። ስራ እንኳ ቢገቡ ደግሞ ሁለት ወር ሶስት ወር ሰርተው መቀመጥ ነው። እንኳን አይደለም ለወንድ ልጅ ለሴት ልጅ ሀገሩ ሞተዋል። አሁን ዱአ ምን እንደዳራረገው ምንድነው፣ ሀገራችን ሰላም ትሆንልን። ወላይ ሀገራችን ሰላም ከሆነች ማለት ነው ማንኛውም የኑሮ ውድነቱ አያባረረንም፣ ከሀገራችን አያስወጣች፣ ሁሉም ነገር ይሻሻል ነበረ። ገበሬውም አርሶ አምርቶ እንደ ልቡ፣ ነጋዴውም እንደ ልቡ ነግዶ ይገባል፣ ሁሉ ነገር ይሻሻልልን ነበረ። ፍትህ የሰላም ያለ የሰላም ያለ እኔ እንጃ ብቻ ሰላም ሰላም ስንል ሄው ወደ ስድስት አመት ሆነን ወደ አምስት አመት ስድስት አመት እየሆነን ነው። እንዲሁ ሰላም እንደናፈቃት ኢትዮጵያ ማለት ነው ይሄ ነው በቃ ሁሉንም ሊያባረረው የቻለው ሰላም ቢኖርማ አድሮ ጊዜ ሰላም ባለበት ሰዓት ትምህርታችን እየተማረን እንደዚህ እየጠፉ መሄድ የለም ነበረ ብዙም ትምህርታችን እየተማረን ሁሉም በቃ በእናቱ በአባቱ ጉያ ስር ነበረ ገና አድሜው ገና የሆነ ልጅ ማለት ነው ውጭ አይሄድም። አንዳንዱ ብቻ ቤተሰብ ያስመረረው ምናምን እዛው ሀገር ለሀገር ብቻ ወደ አዲስ አበባ ወደ ደብረ ብርሃን ወደ ከተማዎች ላይ እየሄደ ይጠፋ ነበረ ሴትም ሆነ ወንድ እንጂ እንደዚህ ባህር ጥሶ ምናምን አይገቡም ነበር። ይሄ ነው በቃ ባካችሁ፣ ወንድም እህቶቻችሁን ደግሞ አሁንም አስቆሙ እንዳይመጡ። አሁን ማበል አለ፣ አሁን ማበል አለ። አሁን በረሃ ስለሆነ ንፋስ አለ። አበል ማለት ንፋስ መስሎኛል። ንፋስ ይገለብጣታል። አልጀርበዋል አሁን ላይ ብንት ነው፣ በረሃ ነው። ስለዚህ በዚያ ምክንያት ነው፣ በጣም ነው የሚዘገን ነው።